እኔ የእሱ ሚስት ነኝ እንዴ! አመት አለፍን እየተጋብተን እየኖርን ነው። እኔ ሆስቴስ ነኝ። አንተን ሲጀመር፣ እኔ አንተን አላቅህም። ማን እህት? ቆይ አንተ ሲጀመር፣ ህይወታችንን ልበጠብጥ ነው የመጣኸው? ማን እህት? ለምንድን ነው የምቀልደው? የምሬን ነው እንጂ ለምንድን ነው የምቀልደው? ሲጀመር እኔ ይሄ ሰውዬ አላውቀውም። ማን ነው ይሄ ሰውዬ? ይሄ አንተ ምንድን ነው? ማን ነው? ለምንድን ነው ህይወታችንን ልበጠብጥ የመጣኸው?

አሰላሙ አለይኩም ወረህመቱላሂ ወበረካቱ የተከበራችሁ የዜድ አበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ፣ ሀሳብ አስተያየታችሁ ስለምትሰጡኝ እጅግ አድርጌ ያመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችሁ እንድታደርጉኝ በአክብሮት ተጠይቃለሁ። ሀሳብ አስተያየታችሁ በድጋሚ አይለየን። ኢትዮጵያ ሀገራችን ሰላም ያርግልን በቅንነት እና በመልካምነት መልካምነት ለራስ ነው። ላይክ እና ሰብስክራይብ እያደረጋችሁ እለፉ ማለት ነው። የማይከፈልበት ነው ማለት ነው። እና ሁላችሁን ከልብም አመሰግናለሁ። ዛሬ እንግዲህ ቤዛዊት እንግዲህ ይዤላችሁ መጥቻለሁ። ያው ባለፈ ቤዛዊት እኔ ቤተሰብ የለኝም፣ እኔ የማደጎ ልጅ ነኝ፣ ቤተሰብ የሚባል ነገር የለኝም፣ ጓደኛም የለኝም ብላ ተናግራ ነበረ ማለት ነው። ዘላለም ወንድማችን ላይ ቀርባ ዘላለም ወንድማችን ጀግናው ሲጠይቃት እኔ የማደጎ ልጅ ነኝ፣ ቤተሰብ የሚባል ነገር የለኝም በማለት ተናግራ ነበረ። ያው በመጀመሪያ የስድስት ዓመት ባለቤቷ ላይ እሱ ለስራ ነው ውጭ ሀገር ለስራ ነው መመላለስ በማለት ያው ሌላ በላዩ ላይ ሌላ ደርባ እንግዲህ እሱ ላይ ሆና ነው ዘላለም ወንድማችን እሱ ቤቱ ድረስ በሚሄድ ያው ፊት ለፊት አግኝቷቸው ሲያነጋግራት እኔ የመጀመሪያም የመጨረሻይም ባለቤቴ ይሄ ነው፣ ደግሞ እኔ ቤተሰብ የሚባል የለኝም እኔ ማደጎ ልጅ ነኝ በማለት ተናግራ ነበር። ዛሬ ደግሞ የገዛ ቤተሰቦቿ እናቷ፣ እህቷ ያው ዘላለም ጋር መጥቶ እንግዲህ ያለው ነገር ተናግሯል። ባንደበታቸው እናቷ እኔ በስነ ስርዓት በወግ በማድረጉ ድሬያታለው በስነ ስርዓት፣ ስለዚህ እንዴት ቤተሰብ እናት አባት ቤተሰብ የለኝም እኔ የማደጎ ልጅ ነኝ ብላ ትላለች? በማለት በጣም አልቅሳ ተናግራለች ማለት ነው። የመጀመሪያ ባሏ የስድስት ዓመት ባሏ ማለት ነው ያው እሱ እኛን ዳል ነው፣ ጥሩ ልጅ ነው። ጥሩ እንኳን ባይሆን ለምንድነው ድነው ለኛ መታ መናገር አለባት እንጂ እንዴት በላዩ ለሌላ ሰው ትደርባለች? ጥሩ አይደለም። እኔ እንዴት ብዬ ነው ሰፈሬ ላይ እስቀና ብዬ የምሄድ? በኖርኩበት ልጆች ባሳደኩበት ሰፈር አሳፈረችኝ፣ አንገት ያስደፋችኝ። ቤዛዊት እኔ ምን አርጌሽ ነው እንደዚህ ነው ያሳደኩሽ? በማለት ያው እናቷ የቤዛዊት እናት በጣም አዝናለች ማለት ነው። ቤተሰቦቼ በጣም ከባድ ነው እና ያው እንግዲህ የመጀመሪያ ባሏ ስድስት ዓመቱ ሲሆን የሁለተኛ ባሏ ደግሞ አንድ ዓመቱ ነው ማለት ነው። ያው የአንድ ዓመቱ ደግሞ እንግዲህ እኔ በጣም መወዳት በጣም ነው ማምናት። እሷ ከኔ ሌላ ሌላ ቦታም አትሄድም እኔና እኔ ብቻ ነኝ እንግዲህ በማለት ተናግረዋል። የስድስት ዓመቱ ደግሞ እኔ በስነ ስርዓት በወግ በማድረግ በስነ ስርዓት ነው፣ እኔ ቤተሰቦቿ የዳሩኝ ስለዚህ ሙሉ መረጃ አለኝ። የተጋባ ነው በስነ ስርዓት በቃ ብቻ በስነ ስርዓት ነው ብሎ የስድስት አመቱ ተናግረዋል ማለት ነው። እሱ ደግሞ የታለ እስቲ ሙሉ ዶክሜንት አቅርብ እኒዮ በማለት ተናግረዋል ማለት ነው የአንድ አመቱ ደግሞ። እና ሁለቱም እንግዲህ ባሎች እንግዲህ ተፋጠዋል። በጣም ይገርማል ማለት ነው። ግን ያው ሁለቱ ሳይሆኑ ጥፋተኛ ማናት? እሷ ናት ያው ከስድስት አመት ባሏ እንግዲህ ውጭ ሀገር ስራ ነው መመላለስ እያለች አንድ ሳምንት እሱ ላይ አንድ ሳምንት እዚኛው ላይ እያሳለፈች ሁለቱም አላወቁም። ይሄም የአንድ አመቱም አላወቀ የስድስት አመቱም ደግሞ አላወቀ ማለት ነው። አሁን ነው የተዋወቁት፣ ያው አሁን ነው ሁለታቸውም እንግዲህ ዘላለም ወንድማችን እንግዲህ ያገናኛቸውና በግልጽ እንዲነጋገሩ ያለው ነገር እውነታው ያለው ነገር ተነጋግረው እነሱ እንዲፈቱት በእነሱ ላይ እንዲያልቅ ብሎ ነበረ። ግን እኔ እንጃም ይሆናል መሰለን ማለት ነው። ያው የመጀመሪያ ባሏ በህግ መሆን አለበት። እኔ ሙሉ መረጃ አለኝ፣ በስነ ስርዓት የተጋባ ነው። እኔ እሱ ላይ መጥታ እንደምታሳልፍ አላወቅኩም። ያው እኔ ስራ አለኝ ብላ ለስራ እንደምትሄድ ነው እንጂ ያወቅኩ እንደዚህ መሆኑን አላወቅኩም በማለት የስድስት ዓመት ባለቤቷ ተናግረዋል ማለት ነው። እና በጣም ያሳዝናል። ቤተሰቦቼ እና እንደ ቤዛዊት ጥሩ አላረግሽም ማለት ነው። አሁን በሁለቱም አይፈረድም ማለት ነው። በማን ነው የሚፈረድ? በቤዛዊት። ለምን ቤዛዊት እንግዲህ ተናግራለች ለእናቷ። እናቷ እንዴት አንገቴ ታስደፍኛለሽ? በኖርኩበት ሀገር ላይ በስርዓቱ ድሬሽ ጉየሽ እንዴት እንደዚህ ታደርጊያለሽ? ብላ ስትላት እኔ እሱ የመጀመሪያው ምንም አልተመቸኝም፣ እናንተ እንዳትጨናነቁ፣ እናንተ እንዳላስቸግራችሁ ብዬ ዝም ነው እንጂ ያልኩ፣ ምንም የተመቸኝ ነገር የለም በማለት ለእናቷ ተናግራለች። እናቷ ደግሞ እኛ የዳርንሽ በአንቺ ፍቃድ ነው፣ በራስሽ ምርጫ ነው። ይሄ ልጅ እወደዋለሁ ዳሩኝ ብለሽ በአንቺ መሰረት ነው ያው ባልሽን፣ መሰረት ስለወደድሽው ዳሩን ስትዳልንን ያኔ ሄዳ ያው ለቤተሰቦቿ ጠይቃለች ማለት ነው። ይሄ ልጅ እወደዋለሁ ዳሩኝ ብላ እንግዲህ እሷ ባለችው መሰረት ነው እንግዲህ እነሱን ቤተሰቦቹ ላይም አይፈረድም። ድሯታል ማለት ነው። እና ቤተሰቦቼ እሷ ግን በቃ ቤተሰብ ይጨነቃል ምናምን በማለት ምን ታደርጋለች? እሱም ጥላ ያው ስራ ነው ብላ ምናምን ሻንጧ ምናምን ይዛ አንድ ሳምንት እሱ ላይ፣ አንድ ሳምንት እዚህ ላይ እያለች ማለት ነው። እና መጨረሻ ላይ ግን ያው ዞሮ ዞሮ ይፋ ወጥተዋል ማለት ነው። እና ቤዛዊ ጥሩ አላረግሽም። አሁን ሁለቱም ሁለቱም ባሎች ላይ አይፈረድም ማለት ነው። ሁለቱም ወንዶች ላይ አይፈረድም። ለምን ጥፋተኛ አንቺ ነሽ። አንቺ የመጀመሪያ የስድስት ዓመት ባልሽ ማቶጅ ከሆነ ማንም በግዳጅ ማንም የሚልሽ ነገር የለም ማለት ነው። ቀላል ነገር ቤተሰቦችሽ እንዳጋቡሽ ወይም ደግሞ ቤተሰቦችሽ እንደዳሩሽ በስነ ስርዓት ለቤተሰቦችሽ፣ ለእህት፣ ለወንድሞችሽ፣ ለአባትሽ፣ ለእናትሽ ተናግረሽ በቀላል ነገር መፋታት ትቺ ነበረ ማለት ነው እና በፍቅር ላይ ፍቅር አሉ እና በባል ላይ ባል በትዳር ላይ ትዳር በትዳር ላይ ትዳር ይከብዳል። ምንድን ነው የሚባል በትዳር ላይ ትዳር ይከብዳል ማለት ነው እና ቤተሰቦቼ ይከብዳል። እንደዚህ አይነት ነገር በጣም ከባድ ነው። በሃይማኖትም ደግሞ በጣም ነውር ነው፣ አይፈቀድም እንዲህ አይነት ነገር እና ቤዛዬ ጥሩ አላረግሽም ማለት ነው። ለምን ለአንቺም ለህኔላሽም ጥሩ አይደለም። አሁን አንቺ ለሱ ስራ ነው መሄድ ብለሽ እዚኛው ላይ ደግሞ ስታሳልፊ፣ ይሄኛው ደግሞ ስራ ነው ብለሽ ደግሞ እዛኛው ላይ ስታሳልፊ፣ እነሱ ሳይሆን ነፍስያሽን ነው ምሸውጂ ማለት ነው። ራስሽ ነሽ ምሸውጂ። አንድ ቀን መጋለጡ አይቀርም። ይሄው አሁን ተጋለጥሽ ማለት ነው። እና በጣም ከባድ ነው። ያው የመጀመሪያ የስድስት አመቱ ባለቤቷ እንግዲህ የከሳለው ሁሉም ነገር እንግዲህ በህግ እና በህግ ይጠናቀቃል ብሎ እንግዲህ ተናግረዋል ማለት ነው። ቤተሰቦች በጣም ይከብዳል። በጣም ያሳዝናል። ይህ ስድስት አመቱን በጣም ያሳዝናል። እንግዲህ በእርግጥ ያው ቤት ውስጥ የምታውቂው አንቺ ነሽ ቤዛ አንቺ ነሽ። ያኔ ማንም የሚያውቀው ነገር የለም። አንቺ አሁን ብዙ ነገር እንግዲህ ቤት ውስጥ እንግዲህ ብዙ ማይመችሽ ነገር ሊኖር ይችላል። ግን ቢኖር እንኳን አንቺ ቀላል ነገር በቀላሉ ተነጋግረሽ መፍታት ነበረብሽ። ቀላል ነገር ማለት ነው። ያው ብዙ ጊዜ እንዲፈታኝ ጠይቄዋለሁ፣ ግን እሱ ከአንቺ ጋር መለየት አልፈልግም ከአንቺ ጋ ነው አብሬ የምኖር በማለት እምቢ ብሎኛል፣ እንጂ እኔ ብዙ ጊዜ ጠይቄዋለሁ ስለ ፍቺ ሁላ ብላለች። እንግዲህ እንዲፈታኝ ብዙ ጊዜ ጠይቄዋለሁ፣ ግን ለቤተሰብ ግን አልተናገርኩም። ያው ቤተሰብ ያስባል ይጨነቃል በማለት ያው ቤተሰብ አልተናገርኩም። ለእሱ ግን ደጋግሚ እንዲፈታኝ ጠይቄዋለሁ፣ ግን እሱ ከአንቺ ተለይቼ መኖር አልችልም አልፈታሽም ብሎ እምቢ ብሎኛል፣ ብላለች የመጀመሪያ የስድስት ዓመት ባሏ። ያው አሁን ባሏ ደግሞ እንግዲህ አንድ ዓመቱ ነው። በጣም ይወዳታል፣ እሷም ትወዷለች። እንግዲህ እሱም ያውቅ ነገር የለም ሌላ ቦታ ባል ይኖራት አይኖራት ምናምን አያውቅም። ያው እሱ ላይም ስራለኝ ብላ እዛኛው ላይ ትቆያለች፣ ይሄኛው ደግሞ እንደዛ ሁለቱም ያው አንድ ሳምንት እዚ አንድ ሳምንት እዛ እያለች እንግዲህ በፈረቃ ነው ማለት ነው። እና የምታሳልፍና ጥሩ አደለም። በዛ ላይ የተለያዩ መዝናኛ ምናምን እየሄደች ማለት ነው እና አግባብ አላረግሽም ቤዛ ማለት ነው። አግባብ አላረግሽም፣ ጥሩ አደለም። ሴት ልጅ ነሽ፣ ራስሽና ተከብረሽ እና አስከብረሽ ብትኖሪ ጥሩ ነበረ። ያው በእርግጥ እሷ አልፈታም ቢ የማይሆን ነገር የለም በላዩ ላይ እንደዚህ ከምታደርጊ ቀላል ነገር ቤተሰብሽ ምናምን ማክረሽ ያው አሁን ዞሮ ዞሮ አንቺ ብደብቂው የሆነ ቀን ይፋ ይወጣል። አሁን ይፋ ወጥቶ እንግዲህ ቤተሰቦችሽ እናትሽ፣ እህትሽ፣ ሁሉም ቤተሰብ ሰምተዋል ማለት ነው እና ቤተሰቦች የዛሬ እንግዲህ ላቸው የመጣው የቤዛዊት እንግዲህ ጉዳይ ስለ ሁለቱ ባሎች እንግዲህ ስለ ቤዛዊት እንግዲህ ስለ ስለ ትዳሯ ነገር እንግዲህ ነበር ይሄላችሁ የመጣው እንግዲህ። መጨረሻው እንዴት እንደሚሆን እንግዲህ አብረን የምናየው ይሆናል። ሁላችሁም እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቅንነትና በመልካምነት እለፉ። ኢትዮጵያ ሀገራችን ሰላም ያደርግልን። ዛሬ ይሄላችሁ የመጣው እኔ የሚመስል ነበረ። በጣም ከባድ ነው የቤዛዊት ነገር። ቤዛዊት በጣም አጥፍተሻል። አግባብ አላደረግሽም። ጥሩ አይደለም። ሴት ልጅ ሴት ልጅ ነሽ አንቺ። ጥሩ አይደለም እንደዚህ አይነት ነገር ማድረግ አልነበረብሽም። ባይነኝ ነኝ ቤተሰቦቼም፣ እስቲ እነሱ ሀሳብ አስተያየታቸውም ያስቀምጡ ይሆናል ማለት ነው። ለምን እንደዚህ አይነት በትዳር ላይ ትዳር፣ አንድ ሳምንት እዚህ አንድ ሳምንት እዛ እያረግሽ መቆየቱ አግባብ አደለም ማለት ነው። ጥሩ አደለም፣ ለአንቺም ጥሩ አደለም፣ ለህኔላችን ራሱ አግባብ አደለም። ሰላማችሁ ይብዛልኝ ይላል።